የቤቱ ንጉስ ነው ያው፣ ነባ የቤቱ ንጉስ ነው። ንግሥቶች እንኳ አሉ በደርዘናሉ። እግዚአብሔር ያብዛቸው በጸጋ ይጎብኛቸው። ነባ ደግሞ ንጉስ ነው። ዛሬ አራተኛ አመቱ ነው። እኔ በእውነቱ ቤተ እግዚአብሔር ከምናያቸው ደስ አስሚሉ ከሚያሳሱ ልጆች ልክ እንደ ትልቅ ሰው እንደ ትልቅ ሰው ትልቅ ሰው የሚጠጋ ጠንካራ ህጻን እና እግዚአብሔር ይህንን ህጻን በጸጋ ነው ወደ ንጉስ መንፈሱ ከልሉ በቅዱስ ገብርኤል መሪነት እያሳደገ ለፍሬ ያብቃል። ሁሉንም በዚህ የተወለዱትን ሁሉ ለበረከት ይበላቸው። ቤቱ የበረከት ይሁን። እንግዲህ በእንዲህ አይነቱ መርሃ ግብር ላይ የእግዚአብሔር ስም ተጠርቶ ስለ ህፃኑ፣ ስለ ምክንያቱ እግዚአብሔርን አመስግነን እንድንጀምር ነው ካህናት መጠራታቸው። ምግቡን ለመብላት እናንተ በቂ ነበራችሁ። የእኛ መገኘት ግን እግዚአብሔርን ለማክበር ስለ ህፃኑ እግዚአብሔር ፊት ለመቆም ነው እና በጋራ እንጸልያለን በስም ስዱ ቱ አምላ ረድኤት ይስፈን። ይህንን ደስታ ለመካፈል ከተለያየ ስፍራ በዚህ ቦታ የተገኙ ልጆችን በረድኤት ባርካቸው፣ መጸጋ ጎብኛቸው። ጥሪውን አክብረው ስለ እሱ ዕድሜ መጨመር በደስታ እንደተሰበሰቡ እነሱ ቤት የማይቋረጥ ደስታ በአንተ ቸርነት ይለገሳቸው። ተረፈ ምሽቱን የበረከት ምሽት በልልን። ሁሉም በዚህ ምድር የተወለዱ ህፃናትን በጥበብ በሞገስ በማስተዋል አንተን በመፍራት አሳድግልን። በእሱ ምክንያት የተዘጋጀውን የደስታ ማዕድ ሁሉ በዘላለማዊ ስምህ ባርክልናል። መብርሃን ወላዲተ አምላክ ድንግል ማርያም ሆይ በእናት ምትጸጋሽ ልጆቻችንን በሞገስ በጥበብ በማስተዋል እንዲያድጉ በልጅሽ በኢየሱስ ክርስቶስ ፊት ለምኝልን። ምሽቱ የበረከት ይሁን፣ አሜን። አሁን ሰማያት አባታችን ሆይ ሰማያት